ሩሲያ ከኢትዮጵያ ጋር ያላትን ግንኙነት ዘመናትን የተሻገረና በጥበብ የዳበረ ነው። ይህ የተባለው በዛሬ ዕለት በተከበረው የሩሲያ ቋንቋ ቀን መድረክ ላይ ነው። እለቱን እየተመለከቱ መልእክቶችም የተላለፉ ሲሆን የተለያዩ የስነ ጽሁፍ ስራዎችም በመድረኩ ላይ ቀርበዋል። ሮሲያ እና አፍሪካ የሚይ ዳብኒ ስያዚ ሩሲያና አፍሪካ የረጅም ጊዜ ትስስር አላቸው። የኢትዮጵያና የሩሲያን ግንኙነት ደግሞ በደንብ ማስመር እፈልጋለሁ። ኢትዮጵያ በቀደምት ታሪኳ ባህሏ በሩሲያውያን ስኮላሮች ጸሐፍቶችና ዲፕሎማቶች ዘንድ ልዩ ትኩረት ሳቢ ሆናለች። እንደ ኒኮላይ ጉሙሌቭ ያሉ ጸሐፊዎችን ብንጠቅስ የጥበባቸው መነሻ የሆነችው ኢትዮጵያ ነች። በስራቸው ሁሉ ጥልቀት ባለው መልኩ ኢትዮጵያ በውስጣችን እንድትቀር አድርጓል። Сегодня мы видим растущий интерес к русскому языку ቋንቋ стороны эфиопской молодежи. ቋያ ሀገራትን የህዝብ ለህዝብ ትስስር የሚያጠናክር ነው ያሉት ደግሞ በአፍሪካ ህብረትና ኢሲኤ ዩኒስኮ ጽህፈት ቤት ዳይሬክተር ሪታ ቢሶናት ናቸው። የሩሲያ ቋንቋ በበርካታ የዓለም አካባቢዎች የሚነገር ቋንቋ ነው። አስቀድሞ እንደሚታወቀው ከተባበሩት መንግስታት ድርጅት የስራ ቋንቋዎች ውስጥም አንዱ ነው። የዓለም መግባቢያ ምሰሶ ብቻ ሳይሆን በስልጣኔና የባህል አሻራ የመሸጋገሪያ ድልድይ ጭምርም ነው። ከስር መሰረቱ ለሰላምና ሰብአዊነት ወሳኝ ነው ስቲ በመርሃ ግብሩ በአዲስ አበባ የሚገኙ የተለያዩ ሀገራት ተወካዮችና የስራ ኃላፊዎች ተገኝተዋል። መረጃው የባልደረባችን አሸናፊ ሽብሩ ነው።